ትራንስፎርሚንግ ያንን የስመጣ አዲስ አበባ የሽግግር ወቅት ላይ ነበረች። የኮሪደር ፕሮጀክቱ እየጀመረ ነበር። እና በሁለት አመት ውስጥ በጣም ነው የተደነቅኩት። ሀገሪቱ ህዝቡና መንግስት የተለያዩ ስራዎችን አሳዩ። የልማት ፕሮጀክቶቹ ፍጥነትና ጥራት በጣም የሚያስደንቅ ነበር። በሁለት አመት ውስጥ ያየሁት ለውጥ ፊት ለፊት እያየሁት በመሰራቱ እድለኛ ነኝ እንድል አድርጎኛል። ይህ በከተሞች ልማት ኢትዮጵያ ላይ የታየ የመጣ ጥሪት የሚያስቀምጥ ከፍታን የሚያስጠብቅ ስራ ነው። ባንግላዴሻዊው ዲግሬጀነር ሸሪፍ ደግሞ መቀመጫቸውን አዲስ አበባ ካደረጉ ዲፕሎማቶች መካከል ናቸው። ባለፉት ሁለት አመታት የኢትዮጵያ ቆይታቸው በኮሪደር ልማት አዲስ አበባን ብቻ ሳይሆን ሌሎች ከተሞችንም የመመልከት እድሉን አግኝቻለሁ ይላሉ። ይህ በኢትዮጵያ ውስጥ የተጀመረው የከተሞች ልማት አብዮት ኢትዮጵያውያን የትኛውንም የልማት ጉዞ ማሳካት እንደሚችሉ የገለጠ ስለመሆኑ ያነሳሉ። በሙሉ ኢትዮጵያ ወደ ተለያዩ ሌሎች ከተሞች ጉዞ አድርጌ ያለሁ እንደ አዳማ፣ ባቱ፣ ቢሾፍቱና ጅማ ያሉ ከተሞችን የመመልከት እድል አግኝቻለሁ። እናም ልማቱ በሁሉም ቦታ መሆኑን ተመልክቻለሁ። አስቀድሜ እንደጠበቅኩት በአዲስ አበባ የኮሪደር ፕሮጀክት ብቻ ሳይሆን በሁሉም ቦታ መሰል ስራዎች መኖራቸውን የታዘብኩት፣ እዚህም አድዋ ሙዚየምን ማየት እንችላለን። ሲመረቅ ነበርኩ የታሪኩ አካል በመሆኔ በጣም ነው ደስ ያለኝ። በቅርቡ ደግሞ አራዳ ፓርክና የወንዝ ዳርቻ ልማቶችን ጨምሮ የተለያዩ ስራዎችን ተመልክቻለሁ እና ይህንን በሁለት ዓመት ውስጥ በማየቴ እድለኝነት ተሰምቶኛል። ውጤት የመጣው ዘርፉ የሚፈልገውን ለይቶ ከማውጣት ጀምሮ ከተሞች በራሳቸው ጸጋ እንዲለሙ በተደረገ የፖሊሲ ድጋፍ ስለመሆኑም ማሳያዎች አሉ። ቀድሞ የነበረውን ርእይ በመለወጥ ከተሞች የሽግግር መሪ እንዲሆኑ በማድረግ የተለያዩ የለውጥ እርምጃዎች ተተግብረዋል። ሁሉም ከተሞች አንድ አይደሉም። የየራሳቸው ተፈጥሮ፣ ባህሪ፣ ጸጋ አላቸው። ስለዚህ አተያየው የተቀየረው አይደለም። ድህነት ከገጠርና ከተማ ስታየው ሀያምናምን ፐርሰንት ከተማ ውስጥ ነው ያለ። ስራ አጥነት አስራምናምን ፐርሰንት ከተማ ውስጥ ነው ያለ፣ አስራዘጠኝ ፐርሰንት። ስለዚህ ከተማዎቻችን መልካቸው የገጠሩ ትራንስፎርሜሽን ደጋፊዎች አድርጋ አስቀምጠ መተው አይገባም። ራሳቸው የትራንስፎርሜሽን መሪዎች መሆን አለባቸው። አዲስ አታያይ ነው። ከዛ በኋላ ነው ከተሞቻችን የመነቃቃት የመለወጥ ሂደት ውስጥ ባለፉት ስድስት ሰባት ዓመታት ውስጥ ርእዩ ነው የተለወጠው ማለት ነው ተረዳይ። ስለዚህ የመጀመሪያ ይሄ ነው። ይህም ከዚህ በፊት ታይቶ በማይታወቅ መልኩ የከተሞችን መስፋፋት ከልማት ጋር አያይዞ መምጣቱን የከተማና መሰረተ ልማት ሚኒስቴር መረጃ ያሳያል። ከተሞች ባላቸው ጸጋ የሚለሙ ተወዳዳሪነታቸውም በየዘርፉ የተለዩ ሆነው በገቢ ራሳቸውን ማስተዳደር እንዲችሉ እስከ ማድረግ ደረጃ ተደርሷል። ኢትዮጵያ ውስጥ ወደ 2500 በላይ ከተሞች አሉ። አክቹዋሊ ከአንድ ሰባት ዓመት ስምንት ዓመት በፊት ወደ አንድ ሺ ያልበለጡ ከተሞች ነበሩ። ባለፉት ዓመታት ግን እጅግ ፈጣን የከተማ መስፋፋት አለ። እጅግ አምስት ነጥብ አራት የሆነ ፐርሰንት አርባናይዜሽን ሬት አለ። በዚህ መስፋፋት ውስጥ አዳዲስ ከተሞች በየአመቱ ይፈጠራል። ቢሾፍቱ እንደ ቢሾፍቱ ጸጋ ነው የምታድገው የቱሪዝምና የባህል ማዕከል ነች። ከዛም ባሻገር አሁን ትልቁ መሰረተ ልማት ማዕከል የተሰራ የኢትዮጵያን ኤርፖርት ይሄ እንደዚህ አይነት ግንባታዎች አሉ። ከዛ አንጻር ጸጋቸውን የመጠቀም እድል አላቸው። ጸጋዋን የሰጣት ምን ጸጋ ስላላት ነው ቢሾፍቱ የተለየ የሆነችው ማስቀመጥ ይቻላል። ከአየር ጸባይዋ ታቀማመጧ ተነስተን ሐዋሳ እንሂድ። ሐዋሳን በተፈጥሮ ያገኘችው ጸጋ አላት። ሶዶም እንሂድ፣ ባህር ዳር ከገቢ አንጻር አውቶኖም ሲሆኑ ከተሞች ኢቭን ከክልል እርዳታና ድጋፍ እየተላቀቁ ማለት ነው ከፌዴራል ድጋፍ እና እርዳታ የተላቀቁ ነው እንደ አዲስ አበባ አይነት ይህም አሁን ላይ ከተሞችን እንደ አይነታቸው በስድስት መልኩ እንዲጓዙ እያደረገ ስለመሆኑ ኢትዮጵያ ውስጥ ማሳያዎች በተግባር መሬት ወርደዋል ዘመኑን የሚመጥኑ ሀገር ማሳያ የምታደርጋቸውና ጠቃሚም ተጠቃሚም እንዲሆኑ ተደርገው እየተሰሩ ነው ወደ ስድስት አይነት የከተማ ያፈጣጠራል እንደ መጀመሪያው አንድ ወጥ ከተማ የለንም ዛሬ አዲስ አበባን አይተህ ሜትሮፖል ነው አይደለም አዳማን ስትሄድ ይለያል ሩጀፖል ነው አምስት ስድስት ትንሽ ከተማ በስሩ አውቁ ኦኬ፣ ከርጆፖል ተነስተ ደግሞ ስማርት ሳተላይት ከተሞች አሉ እንደ ጫካ። ከጫካ ተነስተ ወደ ደግሞ ስማርት የከተም የስፔሻል ኢኮኖሚ ከተሞች አሉ እንደ እንደ ድሬዳዋ ገዳ ስፔሻል ኢኮኖሚክ ዞን፣ እንደ አዲስ ቱሞሮ። ተጨማሪ ሌላ 13 ስፔሻል ኢኮኖሚክ ዞኖች አሉ። ከተሞቹ ባህሪያቸው ይለያያል እንደ ገላንጉራ። ይሄ ፕሮጀክት አፈጻጸማችን የሰጠን ተስፋና መዳረሻችን ስለዚህ ፖሊሲውም በዚህ መልኩ ብጥርት አድርጎ አስቀምጧል። የታዩ ውጤቶች የሀገር መዳረሻ የት እንደሆነ ማሳያም ቀጣዩ መስመር ሆነው ይቀርባሉ። ይሄ ነገር በስፋት ኢትዮጵያ ውስጥ የትውልድ ስነልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት ሲወጣ ወኮይ ማየት ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም። የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። በጣም በርካታ ከተሞች ውስጥ እንቅስቃሴ አለ፣ በዛው ልክ ስራ አለ፣ በዛው ልክ ፈጠራ አለ ማለት ነው።